ሰዓት እንገራችሁ የወጣ ህግ ህግ አድርገው ያወጡት ባዳነች አቤቤ በኩል አብይ አህመድ ያስወጣውን ህግ ይዩት። ከንጋቱ 11 ሰዓት እስከ ንጋቱ አንድ ሰዓት የአትክልትና የፍራፍሬ እንዲሁም የአልባሳት እና መጫሚያዎች ንግድ እንዲካሄድ ይላል። አትክልት ፍራፍሬ መግዛት የምትፈልግ ከሆነ አልባሳት፣ ጫማ ምናም መግዛት የምትፈልግ ከሆነ ከንጋቱ 11 ሰዓት እስከ ንጋቱ አንድ ሰዓት ብቻ ነው ማለት ሌሊት አስራ አንድ ሰዓት ላይ ተነስተ እስከ ንጋት ድሮ የዳቦ የምን ወረፋ ምትለው ማለት ነው። ሰው አትክልት ጫማ ልብስ ስትገዛ በዛ ሰዓት ነው የምትገዛው። ከዛ ሰዓት ውጪ አይሸጥም የሚሸጠው መሸጥ አትችልም ተብሏል። ህግ ነው። ይህ ህግ አርጎን ያወጣው ተመልከቱ። ከንጋቱ አንድ ሰዓት እስከ ረፋዱ ሶስት ሰዓት እንዴት! ወይ ቻገር ነው። ከንጋቱ አንድ ሰዓት እስከ ረፋዱ ሦስት ሰዓት ድረስ ብስኩት፣ ሻይ፣ ቡና፣ የታሸገ ውሃ፣ ለስላሳ መጠጦች፣ ለቁርስ የሚሆኑ ቀለል ያሉ ምግቦች ንግድ እንዲካሄድ። የሰማችሁ አይደል? ከንጋቱ አንድ ሰዓት እስከ ረፋዱ ሦስት ሰዓት ጠዋት ማለት ነው። ምንድነው የሚሸጠው? እንደ ብስኩት፣ ሻይ፣ ቡና፣ የታሸገ ውሃ፣ ለስላሳ መጠጦች ለቁርስ የሚሆኑ ቀለል ያሉ ምግቦች ይላል። የነዛ ንግድ እንዲካሄድ የጫማ ማጽዳት ወይም የሊስትሮ አገልግሎት በዚህ ሰዓት ከአንድ ሰዓት እስከ ሶስት ሰዓት ድረስ ብቻ ነው። ከዛ በኋላ ሊስትሮ ስራ መስራት አይችልም፣ ተከልክሏል። አንተም ሻይ፣ ለስላሳ ምናምን መጠጣት ከፈለግ በምን ሰዓት አማረኝ ልጠጣ ማለት አትችልም። አብይ በዚህ ሰዓት ነው ለስላሳ የምጠጣው ብለዋል። ጫማ ማስጠረጊያ ሰዓት መድቦላል። በዚህ ሰዓት ነው ጫማ የምታስጠረገው። ወላጆች በየቤታቸው በልጆቻቸው ላይ እንኳን እንደዚያ የያዙ አብይ አህመድ በኢትዮጵያ ህዝብ ላይ እያደረገ ያለውን ትዕዛዝ። ማለት ጫማ ምን እንደሆነ የማታውቀው አዳነች አቤቤ ናት፣ አሁን ጫማ መጠረጊያ ሰዓት ህግ አውጥታ የምታረግ እንደምታውቁት። ኮንጎ ወይ ቤት ይታጠባል እንጂ ውጮቱን የሚጠረግ አልነበረ ሌላ ልጨምርላችሁ። ከረፋዱ ሶስት ሰዓት እስከ ቀኑ ስድስት ሰዓት የመጽሐፍ መጽሔትና ጋዜጣ ንግድ ይካሄዳል ይላል። ከረፋዱ ሶስት ሰዓት እስከ ቀኑ ስድስት ሰዓት ጋዜጣ ማታ። በቃ ማለት ከሰዓት በኋላ ከሥራ ስትወጣ ይሄ ብሔራዊ ጋር ምናምን ቁጭ ብለህ ጋዜጣ ምናምን ቀበል ብለህ ማንበብ ምናምን አትችልም። ጋዜጣ የተፈቀደው ከጠዋቱ ሶስት ሰዓት እስከ ስድስት ሰዓት አሁን ከሶስት ሰዓት እስከ ስድስት ሰዓት ስራ ትሰራለህ ወይስ ጋዜጣ ታነባለህ? የሚገዛ እንኳን ካለ ገዝቶ በኋላ ነው አይደል የሚያነበው። ገዝቶ ከሚያነበው በላይ ለማንበብ ከፍሎ የሚያነባልህ አይደል መቼም። ማንበቢያ ቦታዎች የምታውቋቸው ናቸው። የምታነቡ አንባቢዎች የምታውቁት ጋዜጣ አዟሪዎች ለማንበብ በየካፌው ገብተው ያከራዩሃል። ከምሳ በኋላ ምሳህን በልተህ ካፌ ቁጭ ብለህ ማኪያቶ የምጠጣ ከሆነ ጋዜጣ አዟሪ ሲመጣ ተቀብለህ አንብበህ ሃምሳ ሳንቲም አንድ ብር ከፍለህ ማኪያቶ በምጠጣበት ሰዓት የዕለቱን ዜና አይተህ ትሄዳለህ። አሁን ያ የለም። ጋዜጣ የምታነብበትን ሰዓት አብይ ወስኖላል። በዛ ሰዓት ካልተመቸ ጋዜጣ አታነብም። በዛ ሰዓት ተመችቶ ጋዜጣ ካልገዛህ ሙሉ ቀን ጋዜጣ አታገኝም። ነጋዴውን አባሮ እስር ቤት ነው የሚያስገባው። ይሄ የምነግራችሁ የአዲስ አበባ ከተማ አስተዳደር ምክር ቤት ተሰብስቦ ህግ አድርጎ እንዲያወጣው ታዞ ህግ ሆኖ የወጣ ነው አሁን ስራ ላይ ወታደር ይሄን አስከብር ተብሎ ተሰማርቷል ምን አገር አለህ እንደው ይሄም ይሁን የትኛው መጽሔት የትኛው ጋዜጣ ነው አሁን ያለው ኢትዮጵያ ውስጥ ጋዜጦች በሙሉ ተዘግተዋል መጽሔቶች በሙሉ ተዘግተዋል ጋዜጠኞች በሙሉ እስር ቤት ናቸው በዚህ ሰዓት የትኛው ጋዜጣ ነው የሚሸጠው የትኛው ማን አለ ልቀጥል። ከቀኑ 6 ሰዓት እስከ ቀኑ 8 ሰዓት እንዲ እኔ በአንድ ብድ አገር እንደፈል እንደዚህ ትሁን ከቀኑ ስድስት ሰዓት እስከ ቀኑ ስምንት ሰዓት ቀላል ምግቦች በመባል ቀላል ምግቦች በመባል የሚታወቁት እንደ ኬክ፣ ብስኩት፣ ሻይ ቡና፣ የታሸገ ውሃና እና ለስላሳ መጠጦች ይሸጣሉ ይላል። ከጠዋት በኋላ የታሸገ ዋና ምንድን ነው? ኬክ ተመልሶ ስንት ሰዓት መጣ? ከስድስት ሰዓት እስከ ስምንት ሰዓት ከዛ አመሻሽ ላይ ይመጣል። አመሻሽ አስራ አንድ ሰዓት እስከ ምሽቱ ሶስት ሰዓት ተኩል የተጠበሱ ምግቦች ወይ ጆርዳና ኩሽና፣ አራት ኪሎ ኩሽና። የሚገርም ነው። አመሻሽ ላይ 11 ሰዓት ከምሽቱ 3 ሰዓት እስከ ከምሽቱ 11 ሰዓት እስከ 3 ሰዓት ድረስ የተጠበሱ ምግቦች ይላል። ጁስ ያ 160 የምታወጣበት ማለት ነው። ጁስ፣ ብስኩት፣ ኬክ፣ ሻይ ቡና፣ የታሸገ ለስላሳ መጠጦች እንዲሁም አልባሳትና መጫሚያዎች፣ ቀላል የኤሌክትሮኒክስ መገልገያዎች፣ የውበት መጠበቂያ ኮስሞቲክሶች ንግድ እንዲካሄድ የከተማ አስተዳደሩ መራ ግብር አውጥቷል። ከዚህ ውጪ መሸጥ አትችልም። ይላሉ አሁን እንደዚህ ያለ በዓለም ላይ አይታችኋል በዓለም ላይ ፍሪ ማርኬት የሚባሉት ሰዓት ይወሰንላቸዋል እዚህ ቦታ ላይ ፍሪ ማርኬት አለ ከዚህ ሰዓት እስከዚህ ሰዓት በፍሪ ማርኬቱ ላይ ሰው የፈለገውን ነገር ይዞ ይቀርባል ይሸጣል ኤክስፖ ከሆነ ለስፔሲፊክ ኤክስፖ የሚፈልገውን ነገር ይዘ ትቀርባለ። ኤክስፖ ካልሆነ ግን በፍሪ ማርኬት ላይ የፈለገው ሰው የፈለገውን ነገር ይዞ ይቀርባል፣ ሰውም የፈለገውን ነገር ይሸምታል። ይሄ ነው አሁን እየሆነ ያለው፣ ይሄ ነው አሁን እየተደረገ ያለው በሀገሪቷ ውስጥ። ይሄ ተሸክሞ የምቾት ዞኑ አድርጎ ቁጭ ብሏል ህዝባችን። በዚህ ሰዓት ከሀገሩ ተሰዶ ያለ ሰው መቼም እንደው ከምን አይነት ጭንቅ ማጥ ውስጥ ነው የወጣሁት እንደሚል